በት ሁኔታ ድባቡ ክብድ የሚል የሚያስጨንቅ የሚያስፈራራ እንቅልፍ ለመተኛት የሚያስቸግር ከቤተሰብ ጋር የማያስማማ ሆኖባችሁ አያቅም። ይህ ዝም ብሎ በአጋጣሚ የሆነ ነገር አይደለም። ብዙዎቻችን ሳናቀው ቤታችን ውስጥ ቀላል በሚመስሉ በግዴለሽነት በምናደርጋቸው ነገሮች ክፉ መንፈስ፣ የሚገድብ ኢነርጂ ወደ ቤታችን በመሳባችን ሕይወታችን የተገደበ፣ ሰላምና ስኬት ያጣን ይሆንብናል። ቤታችን የሰላምና የደስታ ቦታ መሆን ሲገባው በእነዚህ ተግባሮች ምክንያት ሰላም እናጣለን። በዚህ ቪዲዮ ክፉ መንፈስን የሚስቡ የመንፈስ መረበሽ፣ እንቅልፍ ማጣት፣ ጭንቀት በሕይወታችን ስኬትን የሚከለክሉ ነገሮችን በቀላሉ እንዳይሳኩ የሚገድቡ በአካል ሲታዩ ምንም የማይጎዱ የሚመስሉ ነገር ግን በመንፈሳዊ አይን ሲታዩ ጉዳት የሚያመጡ በተለምዶ ችላ የምንላቸው እንደ ተረት የሚታዩ ነገር ግን ማድረግ የሌለብን ስምንት ነገሮችን አቀርብላችኋለሁ ተከታተሉኝ። አንደኛ በፍጹም ቤትህ ውስጥ ብቻህን ሆነህ ስምህ የተጠራ መስሎህ ከተሰማህ መልስ እንዳትሰጥ። ቤትህ ውስጥ ብቻህን ሆነህ ስምህ የተጠራ መስሎህ ከተሰማህ ወይም የሚያሸኮሽክ የምታውቀው ሰው የሚመስል ድምፅ እንኳ ስምህን ሲጠራህ ከሰማህ መልስ እንዳትሰጥ። መናፍስት ወደ ሰው ለመቅረብ ወደ ቤትህ ለመግባት ሲፈልጉ የምታውቀው ሰው ድምፅ በማስመሰል የተጠራህ እንዲመስልህ ያደርጋሉ። ድምፁን የሰማህ መስሎህ መልስ ከሰጠ ለመንፈሱ እንደሰማው አረጋገጥክለት ኢነርጂ ሰጠው በር ከፈትክለት ማለት ነው። ከዚያ መንፈሱ በማሾካሾክ ባለፈ ወደ ቤት ለመግባት ይጋበዛል። ከዚያ በኋላ ቤትህ እንደ ቀድሞ አይሆንም፣ መረበሽ ይጀምራል። አንድ በዚህ የተጠቃ ሰው ሲናገር አንድ ቀን ብቻውን ሆኖ ማታ ቴሌቪዥን እያየ ባለበት ሰዓት ስሙ የተጠራ አይነት ድምፅ ይሰማዋል። ድምፁ ደግሞ የወንድሙ ይመስል እንደነበረና አቤት በማለት መልስ እንደሰጠም ይናገራል። በዚያ ምሽት በኋላ ላይ ግን ሰውየው ከፍተኛ የመንፈስ መረበሽ፣ እንቅልፍ ማጣት፣ ጭንቀት፣ ድካም በሕይወት ውስጥ እንደተከሰተ ተናግሯል። መንፈስ አዋቂዎች እንደሚሉት ብቻም በባዶ ቤት ስም የተጠራ ከመሰለ በፍጹም መልስ እንዳሰጥ፣ ድምፁን እንደሰማ ወዲያውኑ ጸሎት ማድረግ ቤቱን ማናፈስ ብርሃን እንዲገባ ማድረግ አስፈላጊም። ሁለተኛ በፍጹም ያልታጠበ ዕቃ የሲንክ ማጠቢያ ይሁን የትም ቦታ አስቀምጠህ አትተኛ። ቤት ክፉ መናፍስት እንዲመጡ ለመጋበዝ ካልፈለግ በስተቀር ያልታጠበ ዕቃ የሲንክ ማጠቢያ ይሁን የትም ቦታ አስቀምጠህ አትተኛ። ይህ ምንም ጉዳት ያለው አይመስልም። ነገር ግን ያልታጠበ ምግብ የተበላባቸው ዕቃዎች ሳይታጠሙ ቢቀመጡ ነፍሳትና ተባይ ብቻ ሳይሆን የሚስቡት ማረፊያ ያጡ የተራቡ መናፍስትም እንዲሁ ምድራዊ ፍላጎታቸውን ያልጨረሱ የሙታን መናፍስት እንደሆነ በብዙዎች ይታመንበታል። እነዚህ መናፍስት በምግቡ ተስበው ይምጡ እንጂ ኃይልን የሚመጡትና የሚረብሹት አንተን ነው። የተራረፈና የተበላሸ ምግብ መናፍስትን እንደሚስብ መንፈሳዊ ተመራማሪዎች ይናገራሉ። በዚህ የተሳቡ መናፍስት ኪችን ውስጥ በመቀመጥ ያንተንና የቤቱን ሰላም ይረብሻሉ፣ ኢነርጂን ይመጣሉ። አንዳንድ የጸጥ ባለ ሌሊት ኪችን ውስጥ ወይም ምግብ የምንበላበት ያልታጠቡ እቃዎች ወይም ፍሪጅ ውስጥ ያሉ እቃዎች ምንም ሳይኖር የመንኳኳት የመንቀሳቀስ የመውደቅ ድምፅ ሰምታ አታውቅም። ይህ የተራበ መንፈስ አእምሮቱን ለመወጣት የሚያደርገው እንቅስቃሴ እንደሆነ ይታመንበታል። እንደዚህ አይነት እንቅስቃሴ የእነዚህ መናፍስት መምጣት የሚጠቁም ነውና እናም በዚያ ሌሊት ቅዠት ድካም ጭንቀት ሊሰማ ይችላል ሲከፋም ልትታመም ትችላለህ ምግብ የተበላባቸው ያልታጠቡ ሳህኖችና ዕቃዎች በፍጹም ሳይታጠቡና ሳይጸዱ መጥተው የሌለባቸው ለዚህ ነው ሶስተኛ በፍጹም መጽሐፍ ቅዱስ ገልጽ አትተኛ አንዳንዴ ልንተኛ ስንድል መጽሐፍ ቅዱስ አንብበን ሳንዘጋውን እንደተገለጠ በዚያው ልንተኛ እንችላለን። አንዳንዴም እንደ መከላከያ ስለሚታሰብ አጠገባችን ገልጠን ወይም ትራስ ስር አድርገን እንተኛለን። ነገር ግን ውጤቱ ተቃራኒ ሊሆን ይችላል ይሉናል መንፈሳዊ ተመራማሪዎች። መጽሐፍ ቅዱስ ኃይለኛ ኢነርጂ ያለው የእግዚአብሔር ቃል ስለሆነ ያንን ኢነርጂ ሊቃወም እምነትን ሊፈትን ሊረብሽ የሚፈልግ መንፈስ መሳቡ አይቀርም። ሲጀመርም አንተን መረበሽ ስለሚፈልግ እንቅልፍ እንቅልፍ እንዲልህ እንድትዳከም ይረብሻል። መጽሐፍ ቅዱስ ተገልጦ ካየ ጣልቃ ገብቶ ሀይኑ እያሳየህ ይሞክራል። ብዙ ሰዎች መጽሐፍ ቅዱስን ገልጠው ተኝተው ሲረበሹ ማደራቸውን ገልጠው ያስቀመጡት ገጽ በሌላ ገጽ ተቀይሮ ወይም ተገልጦ ወይም ወድቆ እንዳገኙት ይናገራሉ። አንዲት ሴት መጽሐፍ ቅዱሷን ገልጣ አስቀምጣ ተኝታ ለሊት ስትነቃ መጽሐፍ ቅዱሱ ሌላ ገጽ ላይ ተገልጾ እንዳገኘችው ሪፖርት አድርጋለች። መጽሐፍ ቅዱስን ገልጦም ይሁን ትራስ ስር አድርጎ መተኛት ከአጋንን ጥቃትም ሆነ ረብሻ አያድንም። የአጋንን ጥቃት የሚከላከልልህ መጽሐፍ ቅዱሱ በራሱ ሳይሆን የሚከላከልልህ በልብህ ያለው በአፈ የምትናገረው የእግዚአብሔር ቃል ነው። መጽሐፍ ቅዱስን ገልጸን የምንተወው ከሆነ እርኩስ መንፈስ ሊያስፈራራ መጽሐፍ ቅዱስ ገጹን በመቀየር በመጣል ኃይሉን ሊያሳይህና መጽሐፍ ቅዱሱን በራሱ እንደማይፈራ ሊያሳይህ ይሞክራል። ስለሆነም ከጸሎትና ከንባብ በኋላ በስርዓቱ ዘግተመተኛትን መተኛትን መንፈሳያኑ ይመክራሉ። አራተኛ በፍጹም ከመሸ ቤትህን አትጥረግ። በአገራችን ሆነ በውጩ ዓለም ከድሮ ጀምሮ አያቶቻችን፣ ትልልቅ ሰዎች ከመሸ ቤትን አትጥረግ ብለው ሲቆጡ አስተውለ ይሆናል። ከመሸ ቤትን መጥረግ ሀብትን፣ ዕድልን ይዞብህ ይሄዳል፣ ህመምና ለመግባባት ቤተሰብ ውስጥ ያመጣል ይላሉ። የነገሮች ውህደትና የኢነርጂ ባላንስ ተፈጥሮ የምትመራበት ህግ ነው። መንፈሳውያኑ በረከት በቀን ብርሃን ሲገባ፣ ጸጋ ደግሞ በጨለማ ይወሰዳል ይላሉ። ለሁሉም ጊዜ አለው። ለመተኛ ጊዜ አለው፣ ለመስራቅ ጊዜ አለው፣ ለመታጠብ ለመብላ ጊዜ እንዳለው፣ ለማጽዳትም ጊዜ ጠዋት ፀሐይ አዲስ ሆና በምትወጣበት መሆን እንዳለበት ይመክራሉ። የጠዋት ፀሐይ ኢነርጂ አዲስ ፍሬሽ እና ንጹህ ስለሆነ ቆሻሻን የማስወገድ ስራ በዚህ ሰዓት መደረጉ ከተፈጥሮ ጋር መስማማት ነው። ጨለማ ማለት ሚስጥራዊ አደገኛ እና መንፈሳዊ እንቅስቃሴዎች የሚደረጉበት ነው። መናፍስት ወይም ኔጌቲቭ ኤነርጂ በጨለማ ኃይላቸው ይበረታል። እናም ቤቱ በሚጠረግበት ሰዓት ኤነርጂያቸው ይረበሻል። ይህም መልካም እድል ከቤቱ ጠርጎ እንዲሄድ ያደርጋል። ሁሌም ቆሻሻ ጠርጎ ቤት ውስጥ የሆነ ጥግ ላይ ሰብስቦ አዝረክርኮ ማስቀመጥም እንደዚሁ መጥፎ ኔጌቲቭ ኤነርጂን ይስባል። እድል የተዝረከረከ እንዲሆን ያደርጋል። እናም ቆሻሻን በብርሃን ጠዋት መጥረግና አፍሶ በቆሻሻ ማስቀመጫ ውስጥ ከድኖ ማስቀመጥ ይገባል ብለው መንፈሳዊያን ይመክራሉ። አምስተኛ በፍጹም ጥቁር ልብስ ለብሰ አትተኛ። በብዙ ሀገሮች ጥቁር ልብስ ኔጌቲቭ ኢነርጂን የሚስብ እንደሆነ ይታወቃል። ጥቁር ልብስ ሌሊት ለብሶ መተኛት በቀጥታ ክፉ መንፈስን መጋበዝ ይሆናል። ጥቁር ለብሶ የተኙ ሰዎች እንደተናገሩት መንፈሳቸው ተረብሾ ቅዠት እንዳስቸገራቸው አስጨናቂ ህልም እንደሚያዩም መስክረዋል። መንፈሳዊ ተመራማሪዎች እንደሚሉት ከጥጥ የተሰሩ ነጭና ፈካ ያሉ ልብሶችን ለብሶ መተኛት መልካም እንቅልፍ፣ ሰላምና የተረጋጋ እንቅልፍ እንደሚሰጥም ይናገራሉ። ስድስተኛ በፍጹም አልጋህን ሳታነጥፍ ትተህ አትሄድ። መኝታ ቤታችን በሕይወታችን የምንተኛበት ብቻ ሳይሆን እጅግ ውድ የሆነ ጊዜን የምናሳልፍበት፣ የረፍታችን ኃይል የምንሞላበት፣ መንፈሳችንም የሚያርፍበት ነው። በተለይ ቅዠትና መጥፎ ህልም የሚያስቸግርህ ከሆነ ሌሊት ያሳለፍከው እያንዳንዷ የቅዠት የመጥፎ ህልም የጭንቀት፣ የእንቅልፍ ማጣት ሁኔታ ቀኑን ሌላ ቦታ ውለ ተመልሰን ስትመጣ እዛው ያልተነጠፈ አልጋ ላይ ስንተኛ ያ ኢነርጂ እዛው አልጋና ትራት ላይ እንደሚጠብቀን ስንቶቻችን እናውቃለን። ያልተነጠፈ አልጋ የተረበሸ ኢነርጂ ማለት ነው። እርኩሳን መናፍስት ደግሞ በዚህ ይሳባሉ። በቅዠት በመጥፎ ህልም በጭንቀት እንቅልፍ በማጣት የተቸገሩ ብዙ ሰዎች አልጋቸው ማንጠፍ ከጀመሩ በኋላ ችግራቸው እንደተወገደ ተናግረዋል። ሰባተኛ፣ በፍጹም መስታወት ፊት አትተኛ። መስታወት በብዙ ሀገሮች ከመንፈሳዊ ዓለም መግቢያ ፖርታል እንደሆነ ይታወቃል። መስታወት መኝታ ቤታቸው አድርገው የተኙ ብዙ ሰዎች ያልተለመዱ ድምፆች፣ ጥላና እንቅስቃሴ እንዳዩ እንቅልፍ ማጣት፣ ድባቴ እንዳጋጠማቸው ሪፖርት አድርገዋል። መስታወት ኢነርጂን የማብዛት መልሶ የማንጸባርቅና የመያዝ ኃይል አለው። ይህም መኝታ ቤት እንዲረበሽ ያደርጋል። አንዳንዶች እንደሚሉት መስታወት መናፍስትን አስቀርቶ የመያዝ ኃይል አለው ይላሉ። በዚህም አጋንንትን ለመጥራትና ለማሰር ይጠቀሙበታል። በጨለማ ሰዓት የአንተ ነጸብራቅ ለእነዚህ መናፍስት አንተን ለማጥቃት ለመጠናወት፣ ኢነርጂን ለመምጠጥ ታርጌት እንደሚያደርጉ ያስችላቸዋል። የመናፍስት ጥቃት የሌለበት የሰላም እንቅልፍ መተኛ ከፈለግ መስታወትን በጨርቅ ሸፍነህ ተኛ፣ ወይም ከመኝታ ቤት መስታወትን አርቀው። ስምንተኛ የማታውቃቸው ሰው ፎቶ መኝታ ቤት አስቀምጠህ አትተኛ ሌላ ሊያስ ሳያስቡት ምንም ጉዳት የለው ቀላል ነገር የሚመስል ነው። ነገር ግን በመንፈሳዊ ዓለም ጉዳት አለው። ፎቶ ዝም ብሎ ስዕል ብቻ አይደለም። ፎቶ በመንፈሳዊ ኢነርጂ ታትሞ የሚያስቀር የዚያን ሰው መንፈሳዊ አድራሻ የተሸከመ ማለት ነው። ፎቶ የዚያን ሰው አሁን ያለው ፊቱ ስዕል ብቻ ሳይሆን በረቂቅ የዚያን ሰው ያለፈ ትዝታ፣ ስሜት፣ ሀዘን፣ ደስታ ይዞ ያስቀራል። የማታውቀው ወይም የሩቅ ሰው የሆነ ሰው ፎቶ ቤት ከተገኘ አስወግደው በተለይ መኝታ ቤት ፤ ምክንያቱም መኝታ ቤት በእንቅልፍ ሰዓት በከፍተኛ ሁኔታ ለመንፈሳዊ ጥቃት የምትጋለጥበት ስለሆነ የዛን ያልታወቀ ሰው ኢነርጂ ቤት እየጋበዝከው ነው። የዚያ ሰው ኢነርጂ ደግሞ ምን እንደሆነ ስለማታውቅ የማታውቃቸውን ወይም የምታውቃቸውን እንደሆነ ሰዎች ፎቶ መኝት ያስቀመጡ ሰዎች ቅዠትና መንፈሳዊ ያለመረጋጋት መረበሽ እንዳጋጠማቸው ተናግረዋል። በተለይ ፎቶ የሞቱ ሰዎች ከሆነ አደገኛ ነው። መንፈሳዊ አማካሪዎች የትኛውንም አይነት ፎቶ ከመኝታ ቤት ማራቅ እንደሚገባ ይመክራሉ። ዘጠነኛ ዕጣን ወይም ሰንደል መስታወት ፊት ማጨስ እና መስኮት ሳይከፍቱ ማጨስ። እጣን ሰንደል የምንላቸው ነገሮች ለቤቱ መልካም ማዛ ለመስጠት ባለፈ ኤነርጂን የመሸከምና ክፉ ኤነርጂን የማባረር ኃይል አላቸው። መስታወት ደግሞ በአጠቃላይ ኤነርጂን የማንጸባረቅ ኃይል አለው። ከሰንደል ወይም እጣን የሚወጣው ጭስ መስታወትን የሚነካ ከሆነ ኤነርጂው አይወጣም ኢነርጂውን መልሶ ወደ ቤቱ ያመጧል ተብሎ ይታመናል። ሁሌም ዕጣን ወይም ሰንደል ከመስታወት ርቆ መስኮት ተከፍቶ እንዲጨስ ይመክራሉ። ሰንደልና ዕጣም በዝግ መስኮትና በር ማጨስ መጥፎ ስሜት መንፈስ ቤቱ ውስጥ እንዲከማች ያደርገዋል። ይህም ክብድ የሚል ስሜት እንዲፈጠር፣ የራስ ምታትና ያልተለመዱ ሁኔታዎች እንዲከሰቱ፣ መናፍስት ወደ ቤቱ እንዲገቡ ያደርጋል። ሁሌም ዕጣን ወይም ሰንደል መስኮት ተከፍቶ እንዲጨስ ይመክራሉ። ጭስ የማጽዳት ሥራውን ከሠራ በኋላ ያለውን ክፉ መንፈስ ይዞ በተከፈተው መስኮት መውጣት አለበት። እንግዲህ እነዚህ ቀላል የሚመስሉ ነገር ግን በሕይወታችን ትልቅ ጉዳት የሚያመጡ የጠቀስኳቸውን ተግባራትን አለማድረግ ቤትን ሰላም፣ ፍቅር፣ ምቹ ኢነርጂ ፍሰት ያለው እንዲሆን ያደርጋልና ሞክሩ፣ ተጠቀሙበት እላለሁ። ሰላም።